በጎንደር ከተማ የፋኖ ኃይሎች ከፍተኛ ውጊያ እያደረጉ ይገኛሉ። ማክሰኝት ከተማን ተቆጣጥረው በፖሊስ ጣቢያ ስር የሚገኙ በርካታ የፖለቲከኛ እስረኞችን ማስወጣታቸውን ተናግረዋል። የፋኖ ኃይሎች በዚህ ጉዳይ መረጃ ሰጥተውናል፤ በዝርዝር እናስደምጣችኋለን። በሰሜን ጦርነት ኤርትራን ጋብዞ የትግራይን ሕዝብ ያስገደለው የብልጽግናው መንግሥት ኤርትራ ከግዛቴ ጦሯን ታስወጣልኝ ሲል ገልጿል። አምባሳደር ዲና ሙፍቲ የኤርትራ ጦር በኃይል ወሮ ከያዘው የኢትዮጵያ ትግራይ ግዛት በአስቸኳይ ለቆ እንዲወጣ ዓለም አቀፍ ማህበረሰብ ጫና እንዲያደርግ አሳስበዋል። ይህንንም እንነግራችኋለን። ለእንጀራ ለዳቦ እና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለው ፌስታልን መጠቀም ከ2000 እስከ 5000 ብር ቅጣት እንደሚያስጥል ተደንግጓል። ሄሜቲ በኤርትራ ላይ ዝተዋል። በሌላ ዜና አሜሪካ ትራኦሪን ይቅርታ ጠይቃለች። አብራችሁን ቆዩ። በቅድሚያም በጎንደር በአሁን ሰዓት ጠንካራ ውጊያ እየተካሄደ ይገኛል። በጎንደር በሁለት ቦታዎች የፋኖ ኃይሎች ገብተው የአገዛዙ ሰራዊቶችን ጥቃት ማድረሳቸው ተሰምቷል። በማክሰኝት ደግሞ የፋኖ ኃይሎች ገብተው ከሰባ የሚበልጡ በፖለቲካ የታሰሩ ሰዎችን ማስፈተታቸው ተሰምቷል። የፋኖ ኃይሎች ዝርዝር መረጃ ከዚሁ ጋር በተገናኘ ሰጥተውናል። እሱን እንከታተል። በአሁኑ ሰዓት የዘመቻ ቋራቃል ኪዳን አካል የሆነ ልዩ ኦፕሬሽን በኮማንዶ በላይ ተሰይሞ ልዩ ኦፕሬሽን እየተካሄደ ነው የሚገኘው። በዚህ ኦፕሬሽን የጎንደር ከተማን በሁለት አቅጣጫ ደቡባዊና ምስራቃዊ አቅጣጫ እንደዚሁም ደግሞ ጎንደር ዙሪያ ወረዳ ዋና ከተማ የሆነችውን ማክሰኝት ከተማን ዘልቆ በመግባት እንደዚሁም ደግሞ ሊቦ ከምከም ወረዳ አዲስ ዘመን ከተማን በተመሳሳይ ዘልቀን ሰብረን በመግባት ብርቱ አውደውጊያዎች እያደረግን ነው የምንገኘው። ጎንደር ምስራቃዊ አቅጣጫ የጎንደር በጋሻ አካል የሆኑ ብርጌዶችን ተሰልፈው ውጊያዎች እያደረግን ነው የምንገኘው። በተለይም በፈንጠር በአንገረ ማረሚያ ቤት የሚባለው አራዳ ክፍለ ከተማ አካል በሆነው ማለት ነው ውጊያዎች እየተደረጉ ነው የሚገኙት። የጠላት ኃይል አንድ ሁለት ምሽጎች ላይ መከላከል ሞክሮ የነበረ ቢሆንም ሳይቋቋም ቀርቶ ምሽጎች ተሰብረው ወደኋላ ፈግፍጎ ወደ ከተማው ዘልቀን እየገባን ውጊያዎችን እያደረግን ነው የምንገኘው። በሌላኛው አቅጣጫ በጎንደር አፄ ቴዎድሮስ አየር ማረፊያ አቅራቢያ ብርሃላ በሚባል ምሽግ በጣም ቅርብ ርቀት ማለት ነው አራት ኪሎ ሜትር ከኤርፖርት አራት ኪሎ ሜትር ርቀት ውስጥ ውጊያዎች እያደረግን ነው። ይሄ ደግሞ የጎንደር ከተማ አስተዳደር የጠዳ ክፍለ ከተማ አካል ነው ማለት ነው። እርቱ ውጊያዎች እያደረግን ስንገኝ በሁሉም ቀጠና ሰራተኞች ጠላት እየደመሰስን ነው የምንገኘው። አሁን በኛ የበላይነት ውጊያዎች እየተደረጉ ነው የሚገኘው። በቀጣይ ሰዓታት የሚኖረውን ሁኔታ ለውጦች ካሉ የምናሳውቁ ነው ማለት ነው። በሌላ በኩል እንደዚሁም የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማዊ ቴዎድሮስ አዲስ የተመሰርተው ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑ የማክሰኝት ወረዳን መቆጣጠር የቻለው ደግሞ የጥቁር አንበሳ ክፍለ ጦር እና የንስራ በለሳ ቅጣው እጅጉ ክፍለ ጦር ውስን አሃዶችን በማዋሃድ ዋና ጥቁር አስፋልት ላይ የሚገኝ የሚገኘውን ከተማ በመቆጣጠር ማክሰኝት ከተማን ፖሊስ ጣቢያውን ሰብረን አጠቃላይ ከሰባ በላይ እስረኞችን አስለቅቀናል። ወደ ውጊያው በሱም እንደ ጠንክሮ እንደቀጠለ ሲሆን በእኛ የበላይነት እየቀጠለ ነው። በሌላ በኩል የአዲስ ዘመን ከተማን መቆጣጠር የተቻለው የመብረቅ ክፍለ ጦርና እንደዚሁም የሻለቃ ፋኔ ክፍለ ጦሮችን በማዋሃድ ነው ማለት ነው እና ብርቱ ውጊያዎች እያደረግን የምንገኘው። ኤርትራ ጦሯን ታስወጣ ተባለ። አምባሳደር ዲና ሙፍቲ የኤርትራ ጦር በኃይል ወሮ ከያዘው የኢትዮጵያ ትግራይ ግዛት በአስቸኳይ ለቆ እንዲወጣ የዓለም አቀፍ ማህበረሰብ ጫና እንዲያደርግ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ የኤርትራ ጦር ሰራዊት ባይኖር ጉድ ሁነን ነበር ሲሉ በፓርላማ የመሰከሩለት የኤርትራ ጦር ነው። ከኢትዮጵያ ትግራይ ግዛት እንዲወጣ እየጠየቁ የሚገኙት አምባሳደሩ ኢትዮጵያን በቃላት ብቻ ሳይሆን የታጠቁ ቡድኖችን በትጥቅ የመደገፍ እንቅስቃሴ ከፍተኛ ዋጋ ያስከፍላልም ብለዋል በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ፕሬዚዳንት ኢሳያስ በሰላሳ አራተኛ የኤርትራ ነጻነት ክብረ በዓል ላይ ባደረጉት ንግግር ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ፍላጎትና ሞራል እንዳልተየባቸው ገልጸዋል ፕሬዚዳንት ኢሳያስ ኤርትራውያን ከነጻነት በኋላ ስላሳያቸው ለውጦች የመጥቀስ ሞራል የላቸውም ብለዋል። ፕሬዚዳንቱ እለቱን በማይወክልና በማይመለከት የጎረቤት ሀገራት ውስጣዊ ጉዳይ እንዲሁም ጂኦፖለቲክስ በንግግራቸው ሲፈቱት እንደነበር እንዲሁም ንግግራቸው በበቂ እውቀት ላይ የተመሰረተ እንዳልነበር አምባሳደር ዲና ሙፍቲ ትዝብታቸውን በጽሁፍ አስፍረዋል። ከሀያ ደቂቃ በላይ በወሰደው ሙሉ ንግግራቸው ስለ ሀገረ ኤርትራ አንድ አምስተኛ ያህል እንኳን ሳያካትቱ ያረሷል ሲሉ የኢሳያስ አፈወርቂ ንግግርን ተችተዋል። ኤርትራ ከኢትዮጵያ ሉዓላዊ ግዛት ውስጥ የሰፈረውን ጦሯን እንድታስወጣም ጫና እንዲደረግ ነው የጠየቁት። ለእንጀራ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከሁለት እስከ ሶስት ከሁለት እስከ አምስት ሺህ ብር የሚያስቀጣ አዋጅ ጸደቀ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከሁለት እስከ አምስት ሺህ ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የሕዝብ እንደራሴዎች ምክር ቤት ትናንት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከሁለት እስከ አምስት ሺህ ብር እንዲቀጣ ይደነግጋል። የምርትም ወይም ወደ ሀገር ውስጥ ያስገባ ያመረተው ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበው ወይም የሸጠ፣ ለንግድ አላማ ያከማቸው ወይም ይዞ የተገኘ ከአምሳ 50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና እና ከአምስት ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ መስኖ፣ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቃ አምሳዬ የአዋጁን ይዘት በንባብ ባቀረቡበት ወቅት የምክር ቤት አባሉ አለሙ ጎንፋ ህዝባችን በፕላስቲክ እቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረከበው የሚል ጥያቄ ከጠየቁ በኋላ የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም አስር ጊዜ የምትጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲክን ከተጠቀሙበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤስ አለ ወይ ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሲጠቀሙ ስለሚችል ሊጠቀሙ ስለሚችል ጫና አይፈጥርም ወይ ሲሉም ጠይቀዋል። ለጠያቂዎቹ ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቃ አምዛዬ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሮችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀምባቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ አንዲት አሮጊት ወይም ሽማግሌ የሁለት ብር ዳቦ የሚያሰብር ስኳር ገዝተው ሲሄዱ አምስት ሺህ ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከአምስት ሺህ ወደ ሁለት ሺህ ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው። እስከ መቶ ዓመት ድረስም አይበሰበሱም ያሉት ምክትል ሰብሳቢው፣ ከዚያ አንጻር ቅጣቱ ሀያ ሰላሳ ሺህ ቢሆን ሀገርን ለማትረፍ ነው ሲሉ ተደምጠዋል። አሜሪካ ትራኦሪን ይቅርታ ጠየቀች። ከአሁን በፊት በአሜሪካ ሴኔት ቀርበው የቡርኪናፋሶውን መሪ ካፒቴን ኢብራሃም ትራኦሪ የከሰሱት የአፍሪካ አዛዥ ጀኔራል ማይክል ላንግ ላይ ይቅርታ ጠየቁ። ፕሬዚዳንት ትራምፕ ባለፉት ግጭቶች ላይ ከማተኮር ይልቅ ከዋጋዱ ከዋጋዱጉ ጋር ወደፊት ለመቀጠል ማተኮር እንደሚገባ መመሪያ መስጠታቸው እየተበላሸ የመጣውን የዩናይትድ ስቴትስና የአፍሪካ ግንኙነት ለማርገብ እና አዳዲስ የውይይት መንገዶችን ለመፍጠር በዩናይትድ ስቴትስ የምዕራብ አፍሪካ ዋና ጸሐፊ ዌልስ ስቲቨንስ የሚመራ ልዑክ ቡድን ወደ ዋጋዱጉ ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት በሁለቱ ሀገራት መካከል ያለውን ግንኙነት ዳግም ማስጀመር በሚል የሉካን ቡድን ዋጋዱጋ የነበረችው ቆይታ በተመለከተ ስቲቨንሰን በሰጡት በጋዜጣዊ መግለጫ ላይ እኛ ምንንም ለማስተማር እኛ ማንንም ለማስተማር እዚህ አይደለንም። ግባችን ማዳመጥ እና በጋራ መከባበርና ሉዓላዊነት ላይ የተሰመረተ ግንኙነታችን መገንባት ነው። ይህም የዋሽንግተን አይነተኛ አቋም ነው ብለዋል። ከውጭ ተጽዕኖ ነፃነታቸውን በሚያረጋግጡ የምዕራብ አፍሪካ ሀገሮች ላይ የሚታይ ጉልህ ለውጥም ያሳያል። አስፈላጊም ከሆነ ጄኔራል ማይክል ላንግላይንን የሰጡት ሀሳባዊ ሀሳብ ሙያዊ ስነ ምግባር የጎደለው እና ያለመረጃ ያቀረቡት ክስ ይቅርታ ካልጠየቁ ከስልጣናቸው ይነሳሉ ማለታቸውን ተከትሎ ምላሽ ሰጥተዋል። በምላሻቸውም ቀደም ብዬ የገለጽኩት የግል መልከታይ እንጂ የትራምፕ አስተዳደር አቋም አይደለም ያሉት ጄኔራሉ የሰጠሁት አስተያየት ትራኦሬ ወደ ስልጣን ከመምጣቱ በፊት የነበረውን ወታደራዊ እይታ አንጻር ነው። አዎ በቡርኪናፋሶ ብዙ እየተከሰተ ነው። ሀገሪቱ በመሰረተ ልማት በኢኮኖሚ ና በትምህርት ፈጣን እድገት እያስመዘገበች ነው። ለተፈጠረው አለመግባባት ይቅርታ ጠይቃለው ሲሉ መናገራቸውን የዘገበው ኦል አፍሪካን ነው። ኤሜቲ በኤርትራ ላይ ይዛተ የሱዳኑ የፈጥኖ ደራሽ ጦር መሪና ከፊል ሱዳንን በቁጥጥር ስር ይዞ የሚገኘው ሌተናል ጀነራል ሀምዳን ደጋሉ ሄሜቲ ኢሳያስ አፈወርቂን ሀገሬን፣ ጦሬን ተዳፍሯል ኤርትራ ላይ በቀጥታ እርምጃ መውሰድ ጀምራለሁ ሲሉ ዛቻ ያዘለ ንግግር አድርገዋል። ኤርትራ የጀነራል የአብዱል ብርሃን ጦርን በማሰልጠን የእኛን ጦር በሞጋት በሱዳን የውስጥ ጉዳይ ጣልቃ በመግባት ከፍተኛ ጉዳት አድርሷል ያሉት ሄሜቲ ኤርትራ ለዚህ ተግባሯ ዋጋ ተከፍላለች ብለዋል። የለንን አቅማችንን ተጠቅመን ኤርትራ ላይ እንዘምታለንም ብለዋል። ከዚህ በተጨማሪ ግብጽ ለአል ቡርሃንን ጦር እየደገፈች እንደሆነ እናውቃለን። ግብጽ ከዚህ ድርጊቷ ትቆጠብም ብለዋል።